አንድነት ፓርኮች ኮርፖሬሽን እና ሐረማያ ዩኒቨርሲቲ በዱር እንስሳት ጥበቃ ላይ በትብብር ለመስራት የሚያስችላቸውን ስምምነት ተፈራርመዋል። ስምምነቱን የፈረሙት የኮርፖሬሽን ዋና ስራ አስፈጻሚ ዶክተር ታምራት ኃይሌ እና የዩኒቨርሲቲው ፕሬዚደንት ዶክተር ጀማል የሱፍ ናቸው። ስምምነቱ ተቋማቱ በዘርፉ ያላቸውን ዓላማ ለማሳካት የሚያግዝ መሆኑ ተገልጿል። እነኚህን ሁለቱን ተቋማት ማስተሳሰር ሁለቱም ተቋማት የተቋቋሙለትን አላማ ማሳካት እና ማላቅም ስለሆነ ሁለታችን አንድ ላይ ሆነን ተደምረን ተጣምረን በሁለቱም ተቋማት በዘርፉ ያላቸውን አላማዎች ሊያሳኩ ይችላሉ ብለን እናስባለን እና ከዚህ አንጻር ነው ይህንን የመግባቢያ ስምምነት ለመፈራረምም ብዙ ሂደቶችን አልፈን እዚህ የደረስነው። ስምምነቱ በዱር እንስሳት ጥበቃ ዘርፍ በትምህርትና ስልጠና እንዲሁም በጥናትና ምርምር ስራዎች ላይ በጋራ ለመስራት የሚያስችል መሆኑም እንዲሁ ተነግሯል። ዞን በሚፈለገው ደረጃ አገልግሎት እንዲሰጥ ለማድረግ አጫጭር ስልጠናዎችን፣ የማስተርስ የፒኤችዲ ፕሮግራም ስኮላርሽፖችንም በመስጠት ምርምርንም በማካሄድ የበኩሉን አስተዋጽኦ ነው የምናደርገው። የስምምነቱ ዓላማ በኢትዮጵያ የሚገኙና ዝርያቸው የመጥፋት አደጋ ያንዣበበባቸውን የዱር እንስሳት ማለትም የኢትዮጵያ ተኩላ፣ የአፍሪካ ዞኖችና የጫካ ፈረሶች ላይ ጥናትና ምርምሮችን ለማድረግ ነው ተብሏል። በተጨማሪም ስምምነቱ የእንስሳቱን ጤና ለመጠበቅ፣ የሚራቡበትን ሁኔታ ለመፍጠር፣ የመኖሪያ አካባቢያቸውን ለመጠበቅና የአመጋገብ ሁኔታቸውን ለመከታተል ያስችላል መባሉን የዘገበው ባልደረባችን የሻምበል ምህረት ነው።